ሰላም ተነስልኝ፣ ወደ ቻናሌ ቤተሰቦች ሰላም ናችሁ? ደህና ናችሁ? ደህና ነው። እግዚአብሔር ተመሰገነ ይሁን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንዴት አድርገን ኢንቫይት እንደምናደርግ እንየው እስኪ። ምን ኢንቫይት ለመድረግ ምን እናድርግ የሚለውን እንየው። ታው እንደምትመው ኢንቫይት ውስጥ እንገባለን። ከዛ ኢንቫይት ናው እንላለን ማለት ነው። ከዛ ሪፈራል ሊንክ የሚለውን ኮፒ እናደርጋለን። ዋትስአፕ ከሆነ ዋትስአፕ፣ ፌስቡክ ከሆነ ፌስቡክ አለበለዛ ግን ኢሞ ምናምን ከሆነ ኮፒ እናደርግና ለዛ ለምን ላክለት ሰውዬ ኤድን እንድካለን ማለት ነው። በዚህ መንገድ መላክ እንችላለን ማለት ነው። ሌላኛው ኮይናችን ወይም ደግሞ ዳይመንዳችን እንዴት ነው ኤክስቼንጅ ማድረግ የምችለው ወይ? ዳይመንድ የምትለዋል እናካታለን ከዛ ማውጣት ከፈለግን ያው እዛ ዳይመንዳችን እዛ ይቀመጣል ማለት ነው። ይኸው ደጋግሜ እያሳየው ነው፣ እዩት። ስለዚህ አሁን እንደምትመለከቱት ቱ ትሬድ አለ ቱ ኤክስቼንጅ የሚላለ ማለት ነው። ከዛ ሶስተኛው ላይ እክስቼንጅ የሚለው ለውጥ እንወስዳለን። የመጀመሪያው ሰላሳ ሺህ ግዴታ ነው። ከዛ ውጪ ግን አስር ሺህም ማድረግ እንችላለን። ከዛ እንደምትመለከቱት ኤክስቼንጅ የሚለው እንላለን። ከዛ ኮንፊርም እንላለን ማለት ነው ከዛ ኮንፊርም ካልን በኋላ ራሱ ኮንግራሌሽን ብሎ ሰክሰስፉል ሆኖልናል ማለት ነው። ዘጠኝ ሺ ነው አስር ሺህ የሚሆነው አሁን ወደ ኋላ ወጣ እናያለን ማለት ነው። እንደምትመለከቱት ወደዚህ በኩል የነበረውን ነው ወደዚህ መጣዋል ማለት ነው። ወደዚህ ኮይን የሚለው ላይ ይመጣዋል ማለት ነው። ተከታተላችሁን እጅግ አድርጋ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቻል ሰንብቱ። ቻኔል ሰብስክራይብ ላይክ ያደረጋችሁ ቤተሰባችን ሁኑ። ቻው